የከበረ ሰላምታችን በያላችሁበት ድረስ አይቲቪ ላይ ነው ያላችሁት። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአረቡ ዓለም እንዲሁም ደግሞ በምስራቅ አፍሪካ ላይ ሽብርተኝነት በሚል የምዕራቡን ዓለም በዋናነት ደግሞ የእስራኤል ስጋት በማለት የለያቸው ሰባት ሀገራት ነበሩ። ከሶማሊያ እንዲሁም ደግሞ ሱዳን ጨምሮ ሊባኖስ፣ ሊቢያ፣ ሶሪያ፣ ኢራቅ እንዲሁም ደግሞ ኢራን ናቸው። ከቅርብ ዓመታት ወዲህ ደግሞ የመንንም አጠቃለዋታል። ኔታንያሁ እነዚህን ሀገራት እስራኤልን እንደ ሀገር እውቅና ካልሰጡ ይፈጠርብናል የሚሉት የደህንነት ስጋት ለአንዴና ለመጨረሻ ጊዜ ለመዝጋት የተጠቀሱት ሀገራት ላይ የአገዛዝ ለውጥ እንደሚያስፈልግ በተደጋጋሚ ይገልጻሉ። ከሶማሊያ አንስቶ እስከ ኢራቅ ድረስ በተለያዩ የጊዜ ውደቶች እስራኤል በቀጥታ የሚሆን በተዘዋዋሪ በተሳተፈችበት መንገድ አሜሪካ መሪና አስፈጻሚ ሆና የአገዛዝ ለውጥን ከውነዋል። ከእነዚህ ሰባት ሀገራት መካከል ግን ዛሬም ድረስ እነ ኔታንያሁ ያሰቡትን አይነት የአገዛዝ ለውጥ ያልፈጸሙት አሁን ከእስራኤል ጋር በለየለት ጦርነት ውስጥ የምትገኘው የእነ አያቶላሁ ኢራን ብቻ ነች። እስራኤል ባለፉት ቀናት ኢራን ላይ ባደረሰችባቸው የቅድመ መከላከል የምትላቸውን ጥቃቶች ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለእስራኤል ስጋት ናቸው የሚባሉ ሀገራት በምንም መልኩ ኒውክሌር እንዳይኖራቸው ከሚተገበረው አካሄድ አልፈው እንዳይሄዱ የሚያመላክት ነው። ቴል አቢብ ለሕልውናዋ አስጊ በምትለው በማንኛውም ሀገር የኒውክሌር ተቋማቶችን እና ጅምላ አውዳሚ መሳሪያዎችን ቀድማ የምትመታበት የእስራኤል መደበኛ ፖሊሲ ነው። በቀድሞ የእስራኤል ጠቅላይ ሚኒስትር ሜናች ቤግን የተሰየመው ይህ ፖሊሲ በ1981 በባግዳድ አቅራቢያ የሚገኘውን የኢራቅ ኦሲራክ ኒውክሊየርን በታለመ ጥቃት ለማጥፋት ተተግብሯል። ምንም እንኳን እንደታሰበው ሳይሆን ቀርቶ ኢራቅን ወደ ኒኩለር አቀረባትና በ1992 የገልፍ ጦርነት ላይ ባግዳድ ሙሉ በሙሉ ከኒኩለር ጋር እንደተቆራረጠች ቢታሰብም እንደ አውሮፓውያን አቆጣጠር እስከ 2018 ድረስ እስራኤልም ሆነ ሱሪያ በይፋ ባሳወቁት በ2017 ግን እስራኤል የሱሪያን አልኪባር የኒኩለር ሪያክተር ለማጥፋት ፖሊሲውን እንደገና ተግባራዊ አደረገች። በሰኔ 13 በኢራን የኒውክሌርና ወታደራዊ መሰረተ ልማት አውታሮች ላይ የተካሄደው ጥቃት ኦፕሬሽን ራይዚንግ ላይን በመባል የሚታወቀው ዘመቻ እስራኤልን በቀደመው ጊዜያት የተገበረችውን ፖሊሲ ለሦስተኛ ጊዜ መተግበሯን ያረጋገጠ ነበር። እንደ አውሮፓውያን አቆጣጠር በ1979 አብዮቱ እየተባለ የሚጠራው ለውጥ በቴህራን ነፍስ ከዘራ 46 ዓመታትን አሳልፏል። ጠቅላይ ሚኒስትር ኔታንያሁ ሀገራቸው ባሳለፍነው አርብ በኢራን ላይ መጠነ ሰፊ የአየር ዘመቻ ከጀመረች በኋላ በሰጡት መግለጫ ኢራናውያን ለአመፅ እንዲነሱና አገዛዙን እንዲገለብጡ ጥሪ ሲያቀርቡ በእርግጥም የግባቸው መዳረሻ ኢራንን ኒኩለር እንዳትጠቀም ማድረግ ብቻ ሳይሆን አገዛዙን ለመለወጥ ስለመሆኑም ካረጋገጡ የቅርብ ጊዜ ማረጋገጫዎች መካከል አንዱና ዋነኛው ነው። አገዛዝ መለወጥ ለምዕራቡ ዓለም በተለይ ደግሞ ለአሜሪካ አዲስ ነገር አይደለም። ሊንሶ ኦ ሩክ በ2017 ኮንቨርት ሪጅም ቼንጅ አሜሪካን ሴክሬትስ ኮልድ ዋር በተሰኘው መጽሐፍ ላይ ከ1947 እስከ 1984 ድረስ በነበሩት ጊዜያት የአሜሪካ ሲአይኤ 64 ድብቅ ያገዛዙ ለውጥ ኦፕሬሽኖች እንዴት እንዳከናወነ በማስረጃ አስረድታለች። እነዚህ ሀገራት የአገዛዝ ለውጥ ከተከናወነባቸው ከ10 ዓመታት በኋላ የእርስ በእርስ ጦርነት ማስተናገዳቸውን አረጋግጫለሁ የምትለው ሊሲ የአገዛዝ ለውጡን ያልተሳካባቸው ሀገ ሀገራትም በተለያዩ ገፋ ምክንያቶች ከእርስ በእርስ ጦርነት አልወጡም ትላለች። ለአሜሪካ አገዛዝ መለወጥና በሚፈልጉት መልክ መንግስትን መቀየር አዲስ ነገር አይደለም። ይህ የአሜሪካ አካሄድ እንደ ኤሮፒያን አቆጣጠር ከ1980 ወዲህ በእስራኤል ፍላጎትም ጭምር መቅረጽ ጀመረና በመካከለኛው ምስራቅና በምስራቅ አፍሪካ አዲስ ካርታን መሳል ጀመረ። የዚህ ፕሮጀክት መሪ በሆነ ዋነኛው ሰው የሆኑት ደግሞ እንደ ኤሮፒያን አቆጣጠር ከ1996 እስከ 19 ጠቅላይ ሚኒስትር የነበሩት ቀጥሎም ደግሞ ከ2009 እስከ 2021 በድጋሚ ጠቅላይ ሚኒስትር በመሆን ስልጣን የጨበጡት እና በ2022 ለሶስተኛ ጊዜ መሪነቱን በጥምር መንግስት መምራት የቀጠሉት ቤንያሚን ኔታንያሁ አማካኝነት ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደ ኤሮፓያን አቆጣጠር ከ1996 ጀምሮ በተደጋጋሚ ያነሱትንና በ2001 እንደ ኤሮፓያን አቆጣጠር ደግሞ በመጽሐፍ መልክ ባሳተሙት ተሙት ፋይቲንግ ቴሮሪዝም ሀው ዲሞክራሲ ካን ዲፌንስ ዘ ኢንተርናሽናል ቴሮሪዝም ኔትወርክ በተሰኘ መጽሐፉ ላይ በግልጽ እንደተመለከተው በዓለም ላይ አሸባሪዎችን ይደግፋሉ ያስታጥቃሉ እንዲሁም ደግሞ ያደራጃሉ በሚሉት ሰባት ሀገራት የሚመሩ አገዛዞች ከስር መሰረታቸው መነቀል አለባቸው የሚል አስተሳሰብ አላቸው። ከተጠቀሱት ሀገራት መካከል አሁን ላይ ሁሉም በሚባል ደረጃ በተለያየ መልኩና በተለያየ ደረጃ ሽባ የሆኑ ሀገራት ናቸው። ሶማሊያ በ1990ዎቹ ሱዳን ከ2010 ወዲህ በቀጥታም ይሁን በተዘዋዋሪ ሲከሽፉ የመን በእርስ በርስ ጦርነት ታምሳ ለሁለት የመሰንጠቅ አደጋ ላይ ናት። ኢራቅ በ2003 አሜሪካ በቀጥታ የተሳተፈችበት ጦርነት የሳዳም ሁሴን አገዛዝ ተገርስሷል። ሊቢያም ሙአመር ጋዳፊን ሸኝታ በጦርነት እየደከመች ነው። በሶሪያ የበሽር አልአሳድ መንግስት ከወራት በፊት ተገርስሷል። በአንድ አጋጣሚ ሽብርተኛ ተብሎ ተሰይሞ ለጠቆመው የ ሚሊዮን ዶላር ሽልማት የለጠፈችበትን አልጁላኒ አሁን የአሜሪካ ወዳጅ ሆኖ ሀገሪቱን እየመራ ነው ልክ ከላይ እንደተዘረዘሩት ሀገራት ሁሉ የአገዛዝ ለውጥ ይተገበርባታል ተብሎ የተሰየመችው የናያቶላው ኢራን ብቸኛዋ አቀሪ ሀገር ናት ኔታንያው በኦክቶበር 7 2023 የጋዛውን ጦርነት ከጀመረ ወዲህ በተደጋጋሚ ከተናገሩት ሀሳብ መካከል ይህ ጦርነት የመካከለኛው ምስራቅ ካርታ በመቀየር ይጠናቀቃል የሚለው ዋነኛ እንደሆነ አይዘነጋም። እንዳሉትም ከወራት በፊት በሱሪያ የአላሳድን መንግስት ዙፋን በመገርሰስ በተግባር ያሳዩት ኔታንያሁ ቀጥሎም ደግሞ የተናገሩትን የዘመቻ መጨረሻ ኢራን እንደምትሆን በማስረዳት ነበረ። አሁን በኢራን እየሆነ ያለው ድንገት ከጋዛ ጦርነት ጋር ተያይዞ የመጣ ዘመቻ ሳይሆን ባለፉት 20 ዓመታት ኔታንያሁ ሲያቅዱትና ሲመኙት የነበረ ከዚህ ቀደም ለማስፈጸም አንድ ብለው ሲጀምሩት በአሜሪካ መሪዎች እየተገፋ የተራዘመ እቅድ ተግባር አንድ አካል ነው። እንደ አውሮፓን አቆጣጠር በ2012 ላይ ኔታንያሁ ወደ ኢራን ጦራቸውን ለመስበቅ ከጫፍ በደረሱ ጊዜ በስልጣን ላይ የነበሩት ባራክ ኦባማ መሰናክል ሆነውባቸው ነበር። ኦባማ ይባስ ብለውም በ2015 እንደ አውሮፓን አቆጣጠር ከኢራን ጋር የኒውክሊየር ስምምነት እስከ መድረስም በቁ። ይህ ስምምነት እንቅልፍ የነሳቸው ኔታንያሁ እንደ አውሮፓን አቆጣጠር በ2018 ዶናልድ ትራምፕ አሜሪካን ከስምምነቱ ሲያገሉላቸው አንዳች ፋታ ያገኙ መሰላቸው ይሁን እንጂ ሂደቱ በዚህ ብቻ እንደማያቆም ያኔም ቢሆን ጠንቅቀው ያውቁ ነበር። በሁለተኛው የስልጣን ዘመን ትራምፕ ወደ ነጩ ቤተ መንግስት ሲመለሱ ሰርግና ምላሽ የሆነላቸው ኔታንያሁ ጊዜው ይርዘም እንጂ ኢራን ላይ ጦራቸውን መምዘዛቸው እንደማይቀር ያስታውቅ ነበር። ቴራን ድርድር በሚል የትራምፕ ቃል ተስፋ ስታደርግ ኔታንያሁ ጦራቸውን ሲያዘጋጁ ሰነባበቱ። በመጨረሻም አዘናግተው በከፍተኛ የአየር ጥቃት ቴራንን በማመስ አሐዱ አሉ። ያለፉት 20 ዓመታት ፕሮጀክቶቻቸውን ለማሳረግም የመጨረሻውን ቃታ ሳቡ። በጥቃቱ ማግስት ለኢራናውያን ጥሪ ያቀረቡት ኔታንያሁ አገዛዙን ገልብጡ እያሉ ሲመክሩ፣ በእርግጥም እሳቸው በቴራን ምድር ኒውክሊየር አይበለጸግም ብቻ ሳይሆን የአያቶላውን ዙፋን አይቀጥልም በሚለው አቋም ላይ የሙጥኝ የማለታቸው አንድ ማሳያ ሳይሆን ማረጋገጫ ነው። ኢራናውያን የኔታንያሁን ጥሪ ተቀብለው የአያቶላውን አገዛዝ ከ46 ዓመታት በኋላ ከመንበር ይገለብጡታል ተብሎ በቀላሉ ባይጠበቅም፣ ኔታንያሁ ግን ምናልባትም በአየር የጀመሩትን ጥቃት የሚፈልገውን ግብ ካላሳካ በምን መልኩ ባለፉት 20 ዓመታት እያንከባለሉት ያመጡትን የአገዛዝ ለውጥ የሚል ፕሮጀክታቸውን ያሳካሉ ምናልባትም በመላው መካከለኛ ምስራቅ ታሪክ ደም አፋሳሹን ጦርነት እንዳያስከትል በሚል ስጋቶች እንዲያሉ ምክንያቶች ይሆናል።